ሰማይ ማታ ሲሉ ነበር። በሬዲዮን ያውጃል። በዛው ልባቸው ትወጥቃለች። እሳት ውስጥም ቢሆኑ እኮ ተውሂድ መያዝ ከተቻለ ይያዛል። በጣም ድብቅ መሆን

ወየቁል እያለ ዝንዲቁን ዝንዲቁን ዝንዲቁን አለ። ሙናፊቅ ነው፣ ሙናፊቅ ነው፣ ሙናፊቅ ነው አለ። የአዲስ ሰዎች ሲተች ሰቦች ከዛ ማን ነው የሚተቸው? ነቢዩ ዐለይሂ ሰላም መልእክተኛ ሆናቸው የሚተቹት ሙናፊቅ ነው እያለ ሁክም ሰጥቶበት ብድግ አለ። ወቃላ ብኑሴሚያ ብኑሴም የመጣነችን ንግግር ሸርሳ ያደርጋታያች ሰለፊዎት ቀለብ ያደርጉና መታ ያደርጋሉ። ሰለፊ እንደዛ ነው። ሚዳ ላይ ምናምን ሲጸፍ ቀለብ አድርጋ እንሽራ ሰድር ከሰጠ ምላሽ ስጥባት። ፈኢነሁ አረፈ መክዛሁ አላያቸው ምን እንደፈለገበት ስላወቀ ነው። ኢማሙ አህመድ ሙናፊቅ ነው ያለው ማለት ነው። መጅሙል ፈታዋ ላይ አራተኛው ጉጀለድ 96 ላይ ጠቅሶታል። ይሄ ተውሂድን በሶስት መክፈል ሙስሊምን በመከፋፈል ያስተምሩ ሰዎችን መተቸቱ ድንቁርና ነው የሚያሳየው። አንዳንድ ሰዎች አሉ ከጥፍራቸው እስከ ራሳቸው ድረስ ማይብነት የሞላባቸው ምንም እስላምን አያውቁትም። ጁዝ አማ ወይ መጠንቆም ስለቻሉ ብቻ እስላምን የተቻሉ ማለት ነው ተደብሩ። ይሄ ሊኪታብላሂ ታላ የአላህ ቁርአን መገንዘብ ስላልቻለ ነው። በቁርአን አንኩል ቤኒ እስራኤል ማለት ያቁብ ማለት ነው። ወይ አዎ፣ ቡና ያቁብ ነው። ቡና ማለት ይሄ በቁርአን ባህሪ የፀደቀ ነው። ቀጥታ ለብሱ አምጡልኝ ይላቸዋል። እኛ ጋር ገምቶ ጋር አወሩታል። ጥሩ ነበር ነበር ነው ጋር ብትገቡ ይሄን ያሉትን ታገኙታላችሁ። ይሄ ጎግል ላይ ብትገቡ ሙሽሪኩ

እንደ ካሊድ ክብሮ ሙሽሪኮች የተወሰነ እምነት እንደነበራቸው ያቅ ተውሂድ በአንድ ከሆነ ሙሽሪኮች የሚያመኑበት አንድ ተውሂድ አላቸው። እሱ ምንድን ነው? ድንጋይ ካልሆነ በስተቀረ ሰማይና ምድር የፈጠረው ፈርዖን ነው፣ ሀማን ነው ይባላል። በታሪክ አለ በታሪክ አይታወቅም። መውሊድ ኪታብ ላይ አለ የሚል ሰው በጣም ተሳስቷል። ድብድ ነው አሉ። አንድ ጊዜ እኛ ያመጣ ነው ከሁለኔ ሽክት ብቻ ነው ይላሉ። እንደ ካሊድ ክብሮ

ለው ፈሂማ እስላም ሰህ አዩሸጀል ኮጠባ ፊ ልከላም አላ አክሳሚ ተውሂድ ታላታ ተውሂድን በሶስት ከፍሎ የሚያስተምሩ ኡስታዞችን በርቱ ነበር። ሁለተኛው ደግሞ ከሙእሚኖች ብቻ ነው የሚገኘው፣ ሙሚኖች ብቻ ነው የሚያሰጥኩት። ስለዚህ ሶስቱን አስተምር ብሎ ማነሳሳት ነበረበት። ወበያኒ ሙካለፈት ሱፍያ የሱፊዎችን ተቃርኖ ሊገልጽ ይገባው ነበር። ወለአህባሾችም ነብያቶች የለፉበትን ተውሂድ እየገረሰሱ አል አላህ የምንቃረብባቸው፣ የምንዳረስባቸው ግልጽ የሆኑ ስልኮቻችን ናቸው እያሉ አይደል እንዴ አህባሹ? አቡበክር ዶክተር የሚሉት ይሄን ማውገዝ ነበረበት። ላኒ ኮጥባ ረጅም ነው ብሎ ትረካ ከሚተርክ ሱና አጭር ነው። ነብዩ አለይሂ ሰላም ይሄ ሱና ነው። ግን እሱ የፈለገበት ምንድነው? ለምን ተውሂድ በሶስት ይከፍላሉ ብሎ ነው ጀመራት ተይሚያ ኢማሙ አህመድ ኢማሙ ማሊክ ትላልቅ አይማዎች እኮ የጻፉትን ክታ አመድ እኮ ሊያረገው ፈልገዋል። አያረገው ማ መብት የለውም። አይ ብሸምስ ወላ አን አህዋል ልዑለማ ሰዎች በፀሐይ ተጎዱ ከሚል ዑለማዎች ለቀጠራቸው አካል ነው ብሎ የዑለማዎችን ደረጃ ዝቅ ሲያደርግ ዑለማዎች ራሱ በዚህ ዝቅ በአንድ ጎረምሳ አልዑለማ ወረሰቱ አንቢያሉ ነቢያ ላይ ይችላል

ለሙራቲባ ላያችሁ እነሱ የሚያወሩት ኩጥባ የሚያደርጉት ወይ በተለያዩ መስጊድ ላይ ቆሞ የሚናገሩ አሊሞች ገንዘብ የሚከፍላቸውን ሰው ስሜት ለማሟላት ነው፣ አለ ገንዘብ አሊም በእንደዚህ ወይ ደግሞ የተወሰኑ ሰዎች ቢል እሺ፣ አዎ፣ የተወሰኑ ሰዎች አሉ። ወሽተረው ብሂ ተመነን ቀሊላ አላላ፣ ውስን ገንዘብ ቀየሩባት ያሉ ውስን ሰዎች አሉ። አዎ፣ እንደዚህ ቢል ችግር የለውም። ግን ኡለማዎች ብሎ ነው የተናገረው። ጃይል አምና ካስር ራሱ ሬቶ አይናገርም። አንድ ላይ ነው የሚጨፈጨፈ። ተጠንቀቅ። ያወቀ ይግደለኝ ይላሉ አንዳንድ ሰዎች ካራቴ ካልተማረሰው ሰው የተማረው ሰው ይምታኝ ይላል አንዳንድ ሰዎች ለምንድን ነው የሚመጣበትን ቦታ ያውቀዋል የተማረሰው ዝም ብሎ መጣል የሚችልበት ቦታ ብቻ ነው የሚፈልገው ለምን ይሄ ያወቀ ነው

ስማ ምን ማለት ነው? ውስታት ስም ማ አብደላ አብደላህ ሲባል ምንን ይገልጻል? ማመሳሰል አይደለም። ለይሰ ከሚስሊሂ ሸይኡን ወህዋ አብደላ የት አለ አብደላ? አብደላህ የምትለው ስም ምኑን እየጠቀመች ነው? ራስን ይስጥ አርህማን አርሂም አዛኝ የሚለው ይሄ አስማኡ ወሲፋቱ አያችሁ ምን ያጸደቀ ነው ይሄ ያላ ስሞችና ባህሪያቱን ያጸደቀ ነው ይሄው ደሊል ከሱረት አልፋቲያ ከመጀመሩ ስንት አገኘ ሁለት አገኘ ምንና ሩብያ ምሩ ብያለው የዛቻን ምንድነው ምንድነው እዚህ ዛቻ ቀን የቂያማ ቀን ባለቤት ማለት ነው አያችሁ ንጉስ ስለዚህ ይሄ ምን ያዘድቃል ሩብያ ታዲያ አላህ እንደዚህ በዝርዝር የሚናገረውን ካሊድ ክብሮን እንዲያወርግዘው ነው ምን ብቻ ነው የምናመልከው፣ አለ ለሶስቱም መረጃ አገኘ ነው ላገኘ ሶስቱ ፋቲያ። ስለዚህ ንቃሽ ታደርጉታላችሁ። እያከ ናቡድ ወእያከ ነስተ፣ ተውሂዱን ኡሉህያ ነው። ቃል አላሁ ተላ በሌላ ሚ ቁርአን አካስ፣ በደንብ ቢያስ። እስካሁን ትምህርት የት ላይ የሚያጠነጥን ነው? የት ላይ ነው የሚያጠነጥ ነው? የምንማረው ትምህርት ተውሂድ ላይ። ተውሂድ ምን ላይ? ኡሉህያ። ሁሉም የምንማራቸው ትምህርቶች መቶ መቶ የት ነው የሚገቡት? ሉያ ተውሂደል ሩብያ ተውሂደል አስማ ወሲፋት እዚህ ነው የሚገቡት። በቃ ቁል ሊመን ል አርዱ ይኸው ሌላ ቁራን መንገድ እናመጣለን። ምድር ለማን ነው? ወመን ፊሃ ያ ሙሐመድ በላቸዋል። እሺ ሰማይና ምድር የማን ነው? እዛ ውስጥ ያለው የማን ነው? የምታውቁ ከሆነ የማን ነው ብለህ ጠይቃቸው። የማን ነው? ያላህ ነው።

ያስጠጋል፣ ይጠብቃል። እሱ ግን ማንም አይጠብቀው። ኢንኩንቱም ተዓለሙን የምታውቁ ከሆነ ብለ ጠይቃቸው። ሰየቁሉነ ቁርአን ከሰላይ ይህማ ሁሉም ያላህ ነው። ቁልፋና ቱስሐሩን ወዴት ነው ታዲያ የምትከረበቱት? ወዴት ነው የምትሄዱት? ብለጠይቃቸው ጠይቃቸው። ይህን ሁሉ ካወቁ ያሉ ነው። ሰማይና ምድር የማን ነው እያሉ ነው። ያአላህ። ምን እያጸደቁ ነው? ሩቢያ ሰማያት እና ምድራት ውስጥ ያለው የማን ነው? ያሉ ነው። ምን እያጸደቁ ነው? ሩብያ አርሽ የማን ነው? ያሉ ነው ያአላህ። ምን እያጸደቁ ነው? ማን እጅ ላይ ነው? ያሉ ነው። ምን እያጸደቁ ነው? ሩቢያ ይሄም ሱረቱል ሙእሚስ ከ84 እስከ 89 ወሚን አያት ለቲ ሽተመለት አላ አንዋኢት ተውሂድ ተላተ ሶስቱንም ደግሞ አንድ ላይ ልክ እንደ ሱረቱል ፋቲሃ የያዘች ጀንከስ ደግሞ አለች። ቀውሉሁ ተዓላ አላህ እንዲህ ና

ማለት እንዲሁ አላህን በማምለክ ላይ ደግሞ ትክስ አደርጋላቸው ሰብር የሚለው ወስ ጠብር የሚለው የተሻለ ቀውይ ነው ይላሉ አሊሞች። በቃ ጽና ወደፊት ቀጥል ማለት ነው። ሀል ተዕለሙ ለሁ ሰሚያ ምን ማለት ነው? ለሱ ሞክሽ ያለው እንደ ያለው የማንስ ብቻ ነው? ይሄ ያላህ ብቻ ነው። ስማላ የለው ለሱ ሞክሽ ያለው እንደ ያለው ምን አገኘን እዚህ ጋር? ሌላስ እዚህ ቁርአን ላይ ታዕቡድሁ ሶስቱም ነው ያለው ምን ምን? رب السماوات والارض ምንድነው? ሩብያ ፋዕቡድሁ፣ ሁሉብያ፣ አልታዕለም ለሁ ሰሚያ ሌላውን ተጨማሪ ታደርጉታለች። ይሄው ቁርአን ላይ ነው ያለው። ተውሂድ በሶስት ይከፈላል ምንድነው? ከታተተ ነው? አቡራካ የገባው ያገባው

ሰው ሳያቅ ገንዘብ እየሰጣቸው ቻናል እያዘጋጀላቸው እስላምን እንዲያፈርሱ የሚያደርጋቸው ሰው አለ። ተጠንቀቁ። ዝም ብላችሁ ብር አትስጡ። አጥኑ። ምንድን ነው የሚያስተምሩት? ይህ ስብዬ እኮ በእስላም ስም ሁሉን እያስተማሩ ዑለማዎችን ግን ይተቻል። ዝም ብሎ ዘሎ ገብ በሆነ ወይ ከጣራ በወረደ በቃ ካራቲስት ዑለማ ይተቻል፣ አይደል? ወይንም ደግሞ ዘሎ በገባ ጎረምሳ ተውሂድ በሦስት አይከፈሉ ተብሎ ተውሂድ ይተቻል። ቃል ብሎ አባስ ሚን ኢማንሂም አለ፣ ከማመናቸውም ጋር አላለ። ማን ያለው? ማን ያለው? ምንድነው ይብነ አባስ ሰሐቢ ነው። ተማመናቸው ምናል ሰማይ ማን ነው የፈጠረው ሲባሉ ወመን ኸለቀ ወመን ኸለቀል ጅባል ተራራዎችን ነው ማን የፈጠረው ሲባሉ ቃሉ አላህ ወላይም ሳልተ ወመን ከለቀል ሰማዋት ወል አርድ ለየቁሉነ አላህ ነው ይላሉ አለ። ማን ኢብኑ አባስ። አያችሁ መስደሩን ነግራችኋለሁ። ቦታውን ይላችሁ ታዩታላችሁ። ቃሉ አለ ነገር ግን ምን እያረጉ ነው እነዚህ ሰዎች? አለ እያጋሩ ነው። አለ በምን ያጋራሉ? በውሉያ ይህም ተፍሲሩ ጠበሪ አስራ ስድስተኛው ሙጀለድ ሁለት መቶ ሰማኒያ ስድስተኛው ቁጥር ላይ ገብታል። ረበሸም ጃይም ጮሀም፣ ረበሸም ሀቅ የበላይ ነው። ላካነ እዚያሁን ቃ አላል አያቸው ሀቅ ሲመጣ ባጢ ይገረሰሳል። ይላየሚገረ ወጣቶች አላያጣል ወታታሁ መርካቶ ላይ ናቸው። ጎበዛል ሚዲያው ላይ ግቡና እንደዚህ አይነት ጫሩ በለባጋቸው ከቁርአን የሚናገሩት ክፍር ነው። እነ ካዲ የሚናገሩት አብዛኛው ክፍር ነው። ባለፈው በመንዙማ ነብዩ ቢያወድሱ እኔ ችግር የለብኝም። ነብዩን ቢያወድሱ ለምን ቁርአንና ሀዲስ ውስጥ ልክ በመንዙማ የሚያገኙት አይነት ውዳሴ ላገኙ ስለሚችሉ አያቸው ከቁርአንና ከሀዲስ ምን እያስቀደመ ነው። ምን እያስቀደማ ይቡን አላህ ፈጥቱ አበቃ ያያችሁ እወነ አላህን የምትወዱ ከሆነ ተከተሉኝ በላቸው አላህን ወዶ ነብዩን ጥሎ የለም ነብዩን ወዶ አላህን ጥሎ የለም ሁለቱን አንድ ላይ መያዝ ነው ቤትም ቀጥታ ከፊት ለፊት ሙት የሚባለው ለዚህ ነው በቃ

ናቸው ከዛዲግ አቀጠል ሼክ ሙቅብል አለበት፣ ሼክ ሳሊህ አል ፈውዛን አለበት፣ ሼክ ነቢ ያለበት ሁሉም ገብቶበታል ይላል። ከዘቡ እንዳታምኗቸው። ምን ይወስዱባል? ሰላት ይወስዱባል፣ ሀጅ ይወስዱባል፣ ዘካ ይወስዱባል፣ ዝክር ይወስዱባል፣ ቂያም ላይ ይወስዱባል። በሙሉ ነው የሚያረግፉበት። በቃ አሰላሙ አለይኩም ሲባል ተነስቶ ይቆምና ቢያንስ አንድ ሰዓት አንድ ሰዓት ተኩል ይሰግድና ይወጣል። ለምን ሲባል አላህ ቁርአን ላይ ሰሉ ነው ያለው እንጂ አርባ ረካ ሰላሳ ረካ ብሏል። በቃ እነዚህ ሰዎች መጨረሻ

እስላም ላይ ሆኖ ሊረብሽ እንቀበላለን? አንቀበልም እስላም ትክክል